በከተማዋ የበጎ ፍቃደኝነት ተግባር ከተጀመረ አንስቶ በርካታ ሰብአዊና ማህበራዊ ስራዎች ተከናውነዋል። በከተማ ደረጃ በተፈጠረው የበጎ ፍቃድ ስራዎችም በርካታ ዜጎች ሀገራቸውን እንዲያለሙና ወገናቸውን በእውቀታቸውና በገንዘባቸው እንዲያገለግሉ ማስችሏል። ይህንን አጠናክሮ ከማስቀጠል አኳያ ባራዳ ክፍለ ከተማ ህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ጽህፈት ቤት የ2017 ዓ ም የክረምት በጎ ፍቃድ አገልግሎት የመክፈቻ መርሃ ግብር አካሂዷል። ቀደም ብለን በጀመርናቸው የበጎ ፍቃድ ስራ ስራዎች በርካታ ተግባራት ተከናውነዋል፣ ያሉትና መርሃ ግብሩን ያስጀመሩት የክፍለ ከተማ ዋና ስራ አስፈጻሚ አቶ ጌታሁን አበራ በክረምት በጎ ፈቃድ መርሃ ግብር የተጀመሩ የሰው ተኮርና ማህበራዊ ተግባራት ይበልጥ ተጠናክረው እንደሚቀጥሉም ተናግረዋል። ደሃ ቤት ገበያቸው ዝቅተኛ የሆኑ ነዋሪዎች ቤት ማደስ መደበኛ ተግባር እየሆነ መጥቷል። ይህንን አጠናክረን እንቀጥላለን። ሁለተኛው የዚህ የክረምት መርሃ ግብር ትልቁ ስራ የአረንጓዴ አሻራ የግሪን ሌጋሲ የችግኝ መርሃ ግብር በየአመቱ ምንሰራው ስም ማስቀጠል ነው። ማህበረሰቡን እያሰባበረን በደም ልገሳ ህይወትን ማዳን እንደሚቻል በዚህ በጎ ፈቃድ ስራዎቻችን የተረጋገጠ ስለሆነ እሱን አጠናክረን እንቀጥላለን። ባለፈው የክረምት የበጎ ፍቃድ መርሃ ግብር በአቅመ ደካሞች ቤት ግንባታ፣ በአረንጓዴ አሻራ፣ በደም ልገሳ ና ሌሎችም ማህበራዊ ስራዎች ከአንድ ቢሊዮን በላይ የሚገመቱ ስራዎች ተከናውነዋል ያሉት ባራዳ ክፍለ ከተማ የህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ጽህፈት ቤት ኃላፊ አቶ አበራ ተስፋዬ በዘንድሮ ክረምትም በርካታ ወጣቶችን በማስተባበር የተለያዩ ተግባራት ለማከናወን ቅድመ ዝግጅቶች መነደፋቸውን ተናግረዋል። በክረምቱ በርካታ ቤቶች እንግዲህ ለጎርፍ ተጋላጭም ጭምር ስለሚሆኑ ከ196 በላይ የሚጠጉ ቤቶችን የአቅመደካማ ቤቶችን እናድሳለን እንገነባለን። አሁንም ጀምረናል። ከ35 ሺህ በላይ የሚሆን ደግሞ የማዕድ ማጋራት ስራን እንከውናለን። በዓላትንና እዚህ በጎነት በሆስፒታል የሚል መርሃ ግብር አለን። ጤነኛ የሆኑ መርዳት ማገዝ የሚችሉ በየሆስፒታሉ የታመሙትን በመርዳት የታረዙትን በመደገፍ ክረምት ተፈጥሯዊ የሆነ ዝናብም ጭምር ስላለ እሱም ተከትሎ ሊመጣ የሚችለውን አደጋ በወንድማማችነት የመቀነስና የመከላከል ስራ እንሰራለ። በጎነት መጀመሪያው እርካታው ለራሱን ያሉት በጎ ፈቃደኞቹ እስካሁንም በበርካታ ዘርፎች በመሳተፋቸው ካስመዘግቧቸው ውጤት ሌላ በተያዘው ክረምትም በልዩ ልዩ ተግባራት በመሰማራት ወገኖቻቸውን እንደሚያገለግሉም ተናግረዋል። እንደ ክረምት በጎ ፈቃድ ሶስቱን ወር ሁሉም ተማሪዎችም ረፍታቸው ስለሆነ ያው ሁሉ እነሱን ይዘን ብዙ ተግባራትን ነው እየከናወነ ያለ ነው። በደም ልገሳውም ሆነ የደም ልገሳው አሁን አሁን እየሰራ ያለ ነው። ደም መለገስ አንድም እናት በደም እጦት እንዳትሞት እና ውድ የሆነውን የሰው ልጅ ሕይወት ይታደጉ በሚል ሀሳብ ነው እንግዲህ ደም በማስለገስ ላይ ያለ ነው። እና ከደም ደም ማስለገስ በተጨማሪም ደግሞ ችግኝ ተከላ፣ የአረጋውያን ቤት እድሳት፣ በአረጋውያን በመንከባከብ ያን ያን ተግባር ሁላ ነው የምንሰራው እንደ በጎ ፈቃደኝነታችን። ክረምቱን ምን መስራት አለብን ብለን ምን ማስተማር አለብን ምንድነው የሚጎለን ብለን በጎደለን ነገር ለማሟላት ዝግጅታችንን ጨርሰናል። ከዛሬ ጀምሮ ቀድመን ጀምረናል፣ ግን ዛሬ ይፋ ተደርጓል። እንግዲህ መስራት ያለብን ነገር ለመስራት ተዘጋጅተናል። ሁሌም ቢሆን ሰው ማለት ሳይንሱ በሚፈቅድለት የሶስት ወር ጊዜ ገደብ ይመስለኛል እና በዛ ሁሉ ውስጥ ደም መስጠት አለበት ብዬ አስባለሁ እና እኔ እንደ ራሴ አሁን በመጀመሪያው ቀን በክረምት በጎ ፈቃድ የመጀመሪያ ቀን ተገኝቻለሁ ደም እንድሰጥ ስጠየቅ በጣም ደስ እያለኝ የተመዘገብኩትና የመጣሁት። ከዚህ በኋላም ደግሞ ያለውን ነገር ደስ እያለኝ ወቅቶቹን ጠብቄ ነው የምሰጠው ብዬ ነው የማስበው። እኛው አሁን እያደረግን ያለ ነው የአቅመ ደካማዎችን ቤት እያደስ እንገኛለን። በብሎካችን በወረዳችን የአቅመ ደካማ ቤቶችን እያደስ እንገኛለን። እንደ እንደ አራዳ ክፍለ ከተማ እያደስ እንገኛለን። አሁን ደግሞ ያው መጪው ክረምት ስለሆነ መንገድ ላይ ትራፊክ በበጎ ፈቃድ የማስተባበር ስራ እየሰራ እንገኛለን ማለት ነው።